ጽናት ክፍል አርባ አንድ ተለቀቀ። ጽናትና ኪራ አብረው አደሩ። እንግዲህ ጽናትም አረገዘች በጣም ደስ የሚል ነው። እንግዲህ ኪራና ጽናት አብረው ባደሩበት ምክንያት እንግዲህ በተፈጠረው ነገር ጽናት አርግዛለች ማለት ነው። እንኳን ደስ አላችሁ ጽንጌ። እንግዲህ በባለፈው ቤቲ በገደለችባት ልጅ ምክንያት ምክንያቱም ልጅን እተካለሁ በማለት ተነስታ እንግዲህ እንዳረገዘች ያውቀናል ማለት ነው። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ኪራስ መቼ ነው ለጽናት ቤተሰብ ሽምግልና የሚልከው ወይስ ቀለበት መቼ ነው የሚያደርገው የሚለውን ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ድነት ተከበራችሁ፣ የሃይኮ አርግ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላም ብያለሁ። እንግዲህ ኪራና ጽናት አብረው በመሆናቸው ደስ ብሎኛል ማለት ነው በመገናኘታቸው እንግዲህ ያለፈውን ታሪካቸውን እያወሩ ነገሮችን አብረው እንግዲህ የጸኑ ቤተሰቦች በጣም ደስ ብሎኛል ማለት ነው። ኪራ ደግሞ ጸዳ ያለ ቤት ገዝቶ ሰርፕራይዝ አድርጓታል ማለት ነው። እንግዲህ እሱም ቤት ገዝቶ ሰርፕራይዝ ስላደረጋት እውነት ለመናገር በጣም ደስ ብሎኛል። ያው ቤቴ እንግዲህ ሰራተኛ ብላ በላከቻት ልጅ ለማስፈተን እንዲሁም መጠርጠር አለባችሁ እላለሁ። ቤቴ ለምን በላከቻት ያ ምን እንደሚሰሩ ምን እንደሚያደርጉ ምን እንደሚያወሩ እየሰማሽ ንገሪ ብላት ነው። እንግዲህ ሰራተኛ ሁን አደለም ማለት ነው። ይች የቤቲ መልእክት ናት። እንግዲህ ኪራን ና ጽናት መጠንቀቅ አለባችሁ ማለት ነው፣ ወይም ሰራተኛዋን መቀየር ወይም ማስወጣት አለባችሁ። እንግዲህ ኪራን ደግሞ ጽናት ሁለተኛ እኛ ጋር ሰራተኛ ነው፣ የቤት እመቤት ነው። ማደርጋት ምስኪን የግል አደርጋታለሁ ሽምግል እናድጋለሁ ቀለበት አስራለሁ እያለ እሱም እንግዲህ እየደጋገመ ለናሁ እየነገረ ይገኛል። እንግዲህ እውነት ለመናገር በጣም ደስ ብሎኛል። እንኳን ደስ አላችሁ። ኪራና ስናት ቀለበት ሊያስሩ ቀናቶች ናቸው የቀራቸው ማለት ነው። እንግዲህ ቀለበት ለማሰር እንደውም ሽምግልና ለመላክ ቀናቶች ቀርታችኋል። እንኳን ደስ አላችሁ የጽኖ ቤት ሰዎች፣ እውነት በጣም ደስ ይለኛል። እንግዲህ ለናሁ ሲያወራው እንደነበር ሁላችንም እናውቃለን። ምን እንደሚለው እኔ ያው ከጽናት ጋር እወዳታለሁ፣ አፈቅራታለሁ፣ ቀናቶች ቀርተውኛል፣ ቀለበት ለማሰር ሽምግልና ለመላክ እያለ እንግዲህ ኪራ ለናሁ እየነገረው ይገኛል እንደምታውቁት ጽናትም ያሁን እነሱ ቤት ሰራተኛ ሆና ትኖር ነበር። አሁን ግን በቃ ጽናት የቤት መቤት የቤቱ ኃላፊ ናት እንጂ መሆን ያለባት ሰራተኛ መሆን የለባትም እያለ ኪራም ለናሁ እየነገረው ይገኛል ማለት ነው። እውነት በጣም ደስ ብሎኛል። ጽናትና ኪራ አብረው በመሆናቸው አሁን ሽንግል እና ልከው ደግሞ ትዳር ላይ ሆነው ልጅ በመውለዳቸው በጣም ደስ ብሎኛል። እንግዲህ አሁን ለታ ደግሞ አብረው በተመጠሱ ምክንያት ያው ጽናት አርግዛለች ማለት ነው። ደስ ብሎኛል እውነት እንግዲህ አብሮ ባደሩበት እንዲሁም በዋሉበት ምክንያት ጽናት የበፊቱን ልጅን ቤት የገደለት ችብኝ ልጄን እመልሳለሁ እያለች ደጋግማ እየተናገረች እንደሆነ እናቃለን። ያው በገደለችባት ምክንያት ሁለቱም ቅስማቸው ሲሰበረም ኪራም ጽናትም አሁን ግን ሌላ ልጅ ለመውለድ ደግሞ ቃል ገብተዋል ማለት ነው። በጣም ነው ደስ የሚለው፣ እውነት ለመናገር ደስ ብሎኛል። እንግዲህ የህጽናት ቤተሰቦች ጽንዬን የምትወዱ በሙሉ ላይክ ማድረጋቸው እንዳትረሱ፣ ሰብስክራይብ ማድረጋቸው እንዳትረሱ። ሰሜዬ በጣም ይዋገራገር። ቤተሰብ አክባሪ፣ በጣም ደስ የምትል ልጅ፣ ንጹህ ልጅ ነች። እንግዲህ የጽናትና የኪሩ ቤተሰቦች ያው እንግዲህ እስከ ዛሬ ድረስ ጽናት እነሱ ቤት ሠራተኛ ሁና በማገልገል ብትገኝም አሁን ላይ ግን የራሷን ህይወት ለመምራት ተነስታለች ማለት ነው። ናሁ ደግሞ በጣም ቀልደኛ የሚያስቅ ጨዋ ልጅ እንደሆነ እናቃለን። እውነት ለመናገር በጣም የሚያስቀው እሱ። እንግዲህ የጽን ቤተሰቦች እንግዲህ ኪራና ጽና አብረው በመሆናቸው ደስ ብሎኛል። ምን ለመናገር እንኳን ደስ አላችሁላለሁኝ። ያው እንግዲህ እኔ ብርዙ ነገሮችን ለመናገር እየፈለኩ ነው እንደታውቃላችሁ። በቃ በጣም ደስ ብሎኛል ጽናት ኪራ አብረ በመሆናቸው። ጽናትዬ እኔዋ እስከዛሬ ድረስ ከእነሱ የሰራተኛ ሆና ስታገለግል ምን ስትል እንደነበር እናውቃለን። ዛሬ ደግሞ በጣም ደስ የሚለው ነገር ያ ኪራ የግሌ አደርጋት አለው የራሴ ናት እያለ ነገሮችን እያወሳሰነ ይገኛል ማለት ነው። እንግዲህ ለናሁም እንደነገረው ጽናት በቃ ለግሌ ላደርጋት ነው። በጣም ወዳታል፣ ግን እሷ ልትረዳኝ አልቻለችም ይላል። እሷም ግን ትወደዋለች። ያው ሴት ልጅ መቅደርደር ያለ ነው። ስንቅደረደር ነገሮቹ ያልፍናል። ለምንቅደረደረው ነገር ደግሞ ቀስ ብለን ማወቅም ተግበርም አለብን ማለት ነው። ሲቀጥል ደግሞ ኪራ አሁለታ በመጣው ልጅ ምክንያት ትንሽ በቅናት አበድ ብሏል። ለምንቀና ለምትሉኝ እንግዲህ ጽናት ከልጁ ጋር አብራ በመሆኗ አብራ ስታወራ ቁጭ ስትል ስትበላ ስትጠጣ፣ ለምን ከሱ ጋር ትሄጃለሽ? ለምን ቁጭ ታያለሽ? ለምን እንትን ታያለሽ? እያለ እንደነበር እናውቃለን። አሁን ላይ ግን ያው ወንዶች አንዳንድ ጊዜ ያው የራሱ የሆነ ንቃ ሌላ ሰው ሲይዝበት ነው እና ትንስ የሚያስታውሱት እሷም ደግሞ ትን ሰራችለት ማለት ነው። የኔ ናት ብሎ በግሉ ዝም ብሎ ሌላ ሰው ያዝ ያደርግበት። ጽናት ወደ ሌላ ዘወር ስትል ለምን ሄድሽ? ለምን ቁጫጭ ለምን ተነሳሽ እያለ እንግዲህ በቅናት እያበደ ሲያስቸግራት እንደነበር እናውቃለን። አሁን ላይ ግን ያ ሁለቱም ደስ የሚል ላይፍ ለማሳለፍ ቃል ገብተዋል ማለት ነው። እንግዲህ ኪራም ደግሞ በቅርብ ቀን ያው ቀለበት አስራለሁ፣ ቤተሰብ ልካለሁኝ፣ የግሌ ናት እያለ ለናሁ እያወራው ይገኛል ማለት ነው እንግዲህ ስምንት ቀን ወይም አስራ አምስት ቀን ሽምግልና ልካለሁ እያለ ነበር ኪራም። እንግዲህ ሁላችንም እንኳን ደስ ያላችሁ እንኳን ደስ አለን እላለሁኝ። የኪራ እንዲሁም የጽናቱ ቤተሰቦች ይሄን ቪዲዮ የምታዳምጡ በሙሉ እንግዲህ ደስ እንኳን ደስ ያላችሁ። ኪራና ጽናት ያው ተጋብተው ለመኖር ዛሬ ነገ እያሉ ነው። እንግዲህ ከነሱ ጋር ንጋው እንሆናለን ማለት ነው። ጽንዬ የምትወዱ ላይክ ማድረጋችን ዳስሮ ሰብስክራይብ አርጉ። ጽንዬ በጣም የዋህና ገራገር ቤተሰቦቿን የምት የምታከብር እንቅልጅ ናት ማለት ነው። የጽኑ ቤተሰቦች እንግዲህ አንድ ነገር ልንገራችሁ፣ አሁን ላይ ብዙ ነገሮችን ማስተንተን እናንት ማለት እንችላለን። እሷ ግን አሁን ብዙ አቀፍ ነገሮችን ያው እስከዛሬ ሰራተኛ ብትሆንም አሁን ግን ይህ ቤት እመቤት ለመሆን ዛሬ ነገ እያለች ነው ማለት ነው። ያው ኪራም ሠራተኛ የቱን እንግዲህ ትንሽ ቢጠረጥራት ቤት እንደላከቻት ሙሉ በሙሉ አልነቀም ማለት ነው። ግን ሰራተኛዋ ለኸይሩ አይደለም የመጣችው፣ ለጥሩ ነገር አይደለም ነገር ለማቀበል ለቤቲ እንግዲህ ቤቲ ነገር የሚያቀብላት ስታጣችን ሰራተኛ የላከቻት ቢሆንም ግን ነገሮችን ያው ኪራና ጽናት ማጥናትም መንጠቀቅም እንዳለባቸው እንነግራቸዋለን። አሁን ላይ ሰራተኛዋ ቤቲ ብትልካትም እንግዲህ ያው ምንም እንዳያቸዋት እየተሸሸገች ስልክ ታወራለች። ኪራ ያወራውን ደግሞ እያወራች ትነግራታለች። ጽናትም ግርግሯን የተጣች የተገባች እያለች ትነግራታለች። እንደዛ ማለት ነው። እንግዲህ ያው ሰራተኛችን የቱን ቀይረዋል። ጽናት ደግሞ እንግዲህ ቤት መቤት ያደርጋት ሊያደርጋት ዛሬ ነገ እያለ ነው ማለት ነው። ምን ትላላችሁ? ምን አሰባችሁ? እውነት እስከ ዛሬ በጉጉ ስንጠብቀው የነበረ ብዙቻችን የብዙዎቻችን ጥያቄ በቃ ጽናትና ኪራ ተጋቡ፣ ጽናት እና ኪራ ተጋቡ እያልን አሁን ላይ ግን በአንድ ለመሆን ዛሬ ነገ እያሉ ነው ማለት ነው። ሽምግልና ቀናቸውን እንግዲህ ናሁጋ እያወራ ነበር መቼ እንደሚልክ ለምን ቀለበት መቼ እንደሚያደርግላት እና አሁን ደግሞ በጣም ቀልደኛ እና ሰው አክባሪ እንዳሆነው ሁላችን እናውቃለን። ቀልድ አይጠገብም እንግዲህ። አታጃጅላት ላት ቶሎ ብለህ ቤትን ሽማግሌ ላክ፣ ቶሎ ብለህ ቀለበት ሰር ምናምን እያለ ሲቀልድበት ነበር። እሱም ደግሞ ኧረ የኔ የሆነን ነገር ማንም አይነካውም፣ ማንም አይወስዳትም እያለ ብዙ ነገሮችን ዛሬ ነገ እያለ ነው ማለት ነው። እንግዲህ የጽኑ ቤተሰቦች ሁላችንም እንዳየ ነው። ብዙ ነገሮችን ለመወሰን፣ ለማድረግ፣ ለማሰብ፣ ለማቀድም ሆነ ብዙ ነገሮችን ለመወሰን የኛ ትግል ያስፈልጋል ማለት ነው። እውነት ለመናገር እንግዲህ ጽናት እንዲሁም ኪራ ያው አብዛኞቹ ያው እነሱ እንደሚዋደዱ እንደምናቅ እናውቃለን፣ ግን ያው ተፋርተዋል ማለት ነው። ትናንትና ራሱ ቁጭ ብለው ለምን ታይኛለህ፣ ለምን ታይኛለሽ፣ ለምን ትንታያለሽ እያሉ ልክ እንደዛ ልጅ እየተናረኩ ይገኙ ነበር። አሁን ላይ ግን እንግዲህ እንግዲህ ያው ደስ የሚል ላይፍ እና ነገሮችን እያስተናገዱ ይገኛሉ። ወዚው የጽኑ ቤተሰቦች እንግዲህ የቆይታችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ ክፍል አርባ ሁለትን ጽናት ክፍል አርባ ሁለትን ጀላችሁ መጣለሁኝ። የዛሬ ቆይታ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጽናትን የምትወዱ እንግዲህ ጽናትና ኪራ ቀለበት ይህን ስምንት ቀን እንደሁም አስራ አምስት ቀን ለማድረግ ሽምግልና ለመላክ ቃል ገብቷል ማለት ነው። በቃሉ መሰረት በቅርብ ቀን እንደሚያደርገው ተስፋለን። ህጽናትዬ እንኳ አሁን በድጋም እንኳን ደስ አለሽ፣ እኛም ደስ ብሎናል። እንኳን ደስ አለሽ እንላለን ማለት ነው።